በምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮች ምዝገባና አገልግሎት የስራ ሂደት ነው። አሁን የምናነሳቸው ለዛሬው ሶስት ነጥቦችን እናነሳለን። የግብር ከፋይ ምዝገባ ምንነትን ለመጀመሪያ እናነሳለን። የግብር ከፋይ ምዝገባ ስንል እንግዲህ የግብር ከፋይ ምዝገባ በሕግ ድንጋጌ መሰረት በሀገር አቀፍ ደረጃ ለአንድ ድርጅት ወይም ግለሰብ አንድ ጊዜ ብቻ የሚሰጥ የመለያ ቁጥር ነው። ይህ የመለያ ቁጥር የሚሰጠው አንድ ጊዜ ብቻ ሲሆን በዩኒቨርሲቲ ተማሪዎች ለኮስት ሼሪንግ የሚሰጣቸውንም ያካትታል። እነማን ይመዘገባሉ የሚለውን ስናይ በድርጅት ደረጃ ለትርፍ የተቋቋሙ ድርጅቶች እንደዚሁም ለትርፍ ያልተቋቋሙ ተቋማትንም ያካትታል። ድርጅቶች ስንል ኃላፊነቱ የተወሰነ የግል ማህበር፣ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር፣ የህብረት ሽርክና ማህበር፣ አሽሙር ማህበር፣ አክሲዮን ማህበር። ለትርፍ ያልተቋቋሙ ተቋማት በምናይበት ጊዜ ሲቪል ማህበራት፣ የሸማቾች ህብረት ስራ ማህበራት፣ እንደዚሁም የሃይማኖት ተቋማት። ሌላ ደግሞ ወደ መንግስት ተቋማት ደግሞ ስንሄድ ባለበጀት መስሪያ ቤቶች እነሱንም የሚያካትት ይሆናል። ከዚህ ውጭ በድርጅት ደረጃ የሚሰጠው እንዳለ ሆኖ ማንኛውም ለንግድ ስራ የሚሰማራ ድርጅት የግብር ከፋይ መለያ ቁጥር ማውጣት ይጠበቅበታል። እንደዚሁ ተቀጣሪዎችም ያወጣሉ፣ ግለሰቦች ማለት ነው። ይህ እነዚህ ሁሉ ይመዘገባሉ በምንልበት ጊዜ ለመመዝገብስ ምን ማሟላት ይጠበቅባቸዋል የሚለውን ስናይ በግብር ከፋይነት ሲመዘገብ አንድ ድርጅት ሊያሟላ የሚገባው ለትርፍ የተቋቋመም ይሁን ለትርፍ ያልተቋቋመ የጋራ የሆኑ ማሟላት የሚጠበቅባቸው መረጃዎች አሉ። ከእነዚህ ውስጥ በዋናነት ድርጅቶቹ የተመሰረቱበት መመስረቻ የስም ስያሜ ከፍቃድ ሰጭም አካል ለሁለቱም የጋራ የሚሆን ሲሆን እንደዚሁም የቤት ኪራይ ውል በድርጅት ስም ማቅረብ፣ መታወቂያ ማቅረብ፣ የስራ አስኪያጅ መታወቂያ፣ ወቅታዊ መታወቂያ ማቅረብ፣ ሁለት ጉርድ ፎቶግራፍ፣ በጣት አሻራ የተደገፈ የግለሰብ የግብር ከፋይ መለያ ቁጥር፣ እንደዚሁም ናሽናል አይዲን ማለትም ከእሱ ላይ ፋይዳ ቁጥሩን ወደ ሲስተም ስለምናስገባና ስለምናስተሳስር እነዚህም ሁሉም የጋራ ሊያቀርቧቸው የሚገቡ ናቸው። በድርጅት ደረጃ ግን በሚሆን ሰዓት ለትርፍ የተቋቋመ ተቋም በሚሆኑ ሰዓት ከነዚህ ተጨማሪ የሚያስፈልጉ ስላሉ እነዚህም ዘረዘራቸዋለሁ። ማለትም ከንግድ ቢሮ የተሰጠ የስም ስያሜ መመስረቻ ጽሑፍ እንደዚሁም እሱም የጸደቀ በሰነዶች የጸደቀ መሆን አለበት። በውልና ማስረጃ የጸደቀ የቤት ኪራይ ውል ምናልባት ድርጅቱ በስሙ የተመዘገበ ቤት ካለው ለቢሮ የሚጠቀምበት በድርጅቱ ስም የዞረ ካለ የእሱ መሆኑን የሚገልጽ የሚሰጥ በስሙ ያለ ካርታ ማቅረብ ይጠበቅበታል ከዚህ ተጨማሪ አንዳንድ ድርጅቶች ሲመሰረቱ ካፒታል በአይነት የሚያስመዘግበዋሉ ማለትም አንድ ግለሰብ ባለአክሲዮን ሲሆን ከድርጅቱ ባለቤቶች አንዱ የሆነ ሰው ቤቱ ወደ ድርጅቱ በአይነት ተመዝግቦ እንዲመዘገብለት የሚያደርግ ከሆነ እና ይሄ አድራሻ ሆኖ ደግሞ የሚመዘገብ ከሆነ በአይነት ብሩ ተገምቶ የሚያወጣው ንብረቱን የሚያወጣ የገንዘብ መጠን የተገመተበት በአይነት የተመዘገበ መመስረቻ ጽሑፍ ማቅረብ ይጠበቅበታል። ቋሚ አድራሻን ከመለየት አኳያ እነዚህ በዋናነት የሚታዩ ናቸው። ከዚህ ተጨማሪ ለሁሉም ከሚያስፈልጉ ነገሮች መካከል የስራ አስኪያጅ መታወቂያ፣ ናሽናል አይዲ ፋይዳ ቁጥር፣ እንደዚሁም የጣት አሻራ የተደገፈ የግብር ከፋይ መለያ ቁጥር የሚያስፈልግ ይሆናል። ፓስፖርት ሳይዝ ጉርድ ፎቶ ከስድስት ወር ወዲህ የተነሳው የቅርብ ጊዜ መሆን አለበት። እንደዚሁም የፋይዳ ቁጥር ለሁሉም ያስፈልጋል። ስራ አስኪያጅ ለሆኑ በሙሉ የግብር ከፋይ መለያ ቁጥር ባለአክሲዮኖች ሁሉም ማቅረብ አለባቸው፣ የግብር ከፋይ መለያ ቁጥራቸውን። እንደዚሁም ፋይዳ መጠቀስ አለበት። ፎርሙም ላይ ያለ እዛ ላይ መሞላት አለበት። እነዚህን ዶክመንቶች ከያዙ በኋላ ነው ወደኛ ቅርንጫፍ ጽሕፈት ቤት በመጡ ሰዓት ኮፒና ኦሪጂናል ይዘ ይመጣሉ እሱን ክሮስ ቼክ ተደርጎ በቅርንጫፍ ጽህፈት ቤቱ የተዘጋጀ የምዝገባ ቅጽ አለ። ቅጹን በአግባቡ መሙላት እና እነዚህ ደጋፊ ሰነዶች ኮፒ አድርገው ማያያዝ ይጠበቅባቸዋል። በዚህ ምዝገባ የሚከናወን ይሆናል። ከዚህ በተጨማሪ ምናልባት ብዙ ጊዜ የሚያጋጥመን አድራሻ ላይ በተመለከተ ምን ችግር አለ? በአብዛኛው ተመዝጋቢዎች ማወቅ የሚጠበቅባቸው መመስረቻ ላይ የተጠቀሰ ቋሚ አድራሻ ከቤት ኪራይ ውል ጋር አንድ መሆኑ መረጋገጥ አለበት። አንዳንዴ ሁለቱ ላይ ልዩነት ያጋጥማል። መለያየት በሚኖር ጊዜ ማስታረቅ ያስፈልጋል። ስለዚህ ይሄንን ማስታረቂያ ቃለ ጉባኤ አጸድቀው መምጣት ይጠበቅባቸዋል። ለምሳሌ አንድ ድርጅት ቤት ሲያከራይ የኪራይ ውል በሚቀርብበት ጊዜ ፎቅ በሚሆን ሰዓት መለያ ቁጥር ይኖራል። ለምሳሌ ሁለተኛ ፎቅ ላይ ቢሆን ቢሮ አድራሻ ላይ ክፍለ ከተማ፣ ወረዳ፣ የቤት ቁጥር ከተጠቀሰ በኋላ የቢሮ መለያ ቁጥሯ መካተት አለባት። ሁለተኛ ፎቅ ላይ ሁለት መቶ አንድ ላይ ሁለተኛ ፎቅ 201 የሚለው መመስረቻው ላይ መኖር አለበት። ልዩነት መኖር ስለሌለበት ይህንን ትኩረት እንዲደረግ እላለሁ። ሌላው በተጨማሪ ማነሳው አንድ ድርጅት አዲስ እንደመሆኑ መጠን ለምዝገባ መጥቶ ከተመዘገበው በኋላ ትምህርት እንዲያገኝ ወደ ትምህርት ክፍል የምንልከው ይሆናል። እንደ ቅርንጫፍ ጽሕፈት ቤት ትምህርት እንዲያገኝ ሰባተኛ ፎቅ ሰባት መቶ ሶስት እንልካለን መረሳት የሌለበት ነገር ልክ ንግድ ፍቃድ እንደወጣ እንደዚሁም ከንግድ ፍቃድ በፊት የባንክ አካውንት በድርጅቱ ስለሚከፈል እነዚህ ሁለቱን መረጃዎች ያሁኑ በወቅቱ እንደወጡ ለቅርንጫፍ ጽሕፈት ቤቱ አምጥተው ማስመዝገብ አለባቸው። ምዝገባ ላደረጉበት ስራ ክፍል የታክስ ከፋዮች ምዝገባ ክፍል ወስደው መስጠት ይጠበቅባቸዋል። በመጨረሻም የበከፋዮችን ማሳሰብ ፈልገው መረሳት የሌለበት ግብር ከፋዮች በምዝገባ ወቅት ያደረጉት የምዝገባ መረጃ ለውጥ በሚኖሩበት ጊዜ ማንኛውንም ለውጥ በ30 ቀን ውስጥ እንዳሳውቁ ሕጉ ስለሚያስቀምጥ ቋሚ አድራሻ ቢቀይሩ ስልክ፣ ባንክ፣ ኢሜል የመሳሰሉት ማንኛውንም ለውጥ በሚያደርጉበት ጊዜ ለውጥ በ30 ቀን ውስጥ ምዝገባ ያደረጉበት ታክስ ማዕከል መጥተው መቀየር እንዳለባቸው መረሳት የለበትም። አመሰግናለሁ። ዘመናዊት ኢትዮጵያ እንድትቆም በከፍታ